አላህ ውለታቸውን ሊናገር ነው። እኛ ልጅ በነበርን ጊዜ ለእኛ የባሉትን ውለታ ቁጥር አንድ ባለ ውለታ ደግሞ ማናት? ሱብሃንአላህ፣ እናት ናት። አላህ ምን አለ? ሐመለትሁ ኡሙሁ አለ፣ እናቱ እኮ ተሸከመችው አለ። ወህነን አላ ወህኔን፣ በክብደት ላይ ክብደት፣ በድካም ላይ ድካም ተጫጭኗት እኮ ተሸከመችው ለዘጠኝ ወር ሱብሃንአላህ ሴቶች እዚህ ውስጥ አላችሁ፣ የወለዳችሁም አላችሁ። ሴት ልጅ አርግዛ ወገቧን ሲያማት፣ ወገቤት ጋር እንደሚያም ይታወቃል። በኖርማሉ ጊዜ እርግዝና ባይኖር ምን ይባላል? ወገብ ሲያም፣ አረ በጀርባሽ ተኝበት እርፊ፣ በደስቲ ጀርባሽ ይባላል። ልጅ ያረገዘች ሴት በጀርባዋ አትተኛለች፣ አትተኛም። ልጁ ይታፈንብሻል ትባላለች። ወገቧን ማሳረፍ አትችልም? ወደ አንዱ ጎን ስትተኛ ደሞ ይከብዳታል። ደሞ ወደዚህ ትዞራለች። እንቅልፏን እንዳጣች ዘጠኝ ወር ሙሉ ያን ልጅ በክብደት ላይ ክብደት፣ በክብደት ላይ ክብደት፣ ጭራሽ ልጁ እያደገ መጥቶ ሆዷ በጣም ሲወጠር ህመሟ እየጨመረ ይመጣል። ከዛስ ምጥ የተባለው ደግሞ ከባዱ ጉዳይ ይመጣል። መርየም የዒሳ እናት አላህ መልካም ስራዋን ይውደድላትና ምን አለች? በእርግዝናዋ ሰዓት ልክ ምጥ ላይ ሆና አንድ ምጡ ህመም፣ ሁለት ለህዝቦች የምልላቸው ነው የሚለው አሳስቧት ያ ለይተኒ ሚቱ ቀብለ ሀዳ ወኩንቱ

ኡሙ እናቱ ወህነን አላ ዋህኔን በመከራ ላይ መከራ በመከራ ላይ መከራ የተነባበረባት ስትሆን ወሐምልሁ ወፊሷልሁ ፊአመይን ደግሞ ጡት የሚጥለው አብዛኛው ልጅ በሁለት ዓመት ነው። እናት ልጇ ቤተኛ እሷ መተኛት አትችልም። ልክልተኛ ስትል እሷ አልቅሶ ይነሳል። አንድ ጡቷን ትሰጠዋለች። ሙልጭ አርጎ ይጠበዋል። ከዚ የምታጠባው ስታጣ ልቧን ይስባታል አረ ውሃ ስጡኝ አረ የሚጠጣ ስጡኝ ትላለች ለማን ብላ ሰው እኮ ሳይፈልግ ሲጠጣ ምን ያደርገዋል ያቅለሸልሸዋል። የልጇ ጉዳይ ሆንባትና በደንብ ልጠጣለት እስቲ ጡት እንዲበዛለት ይባላል ይህ እንግዲህ ገና በልጅነታችን ነው እድሜ ልካቸውን ተሸክመው የእኛ ጉዳይ ጨንቋቸው ስለዚህ እኛ ዕድሜያችን ደርሶ ደግሞ ውለታ መመለስ ካለብን መልካም መሆን ካለብን ከሰው ሁሉ መልካም ልንሆንላቸው

እኛን ህይወታችንን እማይለውጥ አንድም ነገር የለም። ይበልጥ ደሞ እንድንዋደድ ኢስላም የመጣባቸው መንገዶች ማወቅ ግድ ይላል። ምሳሌ፣ አንድ ወንድም አንድን ወንድም ቢጠረጠረው ያለ ምንም በቂ ማስረጃ ቅራኔ ይፈጠራል አይፈጠርም? በወንድማማቾች መካከል ስለዚህ ነብዩ ምናሉ ሰለላሁ ዐለይሂ ወሰለም አን አቢ ሁረይራ ከአባ ሁረይራ ተይዞ ረዲየላሁ አን? አላህ መልካም ሥራቸውን ይውደድላቸውና አነ ረሱለላህ የአላህ መልእክተኛ ሰለላሁ አለይህ ወሰለም ቃል የአላህ ሰላትና ሰላም በእርሳቸው ላይ ይሁንና እንዲህ ይከዋሉ ኢያኩም አስጠነቅቃችኋለሁ፣ እያኩም አስጠነቅቃችኋለሁ፣ ወበን መጥፎ ጥርጣሬን ተጠንቀቁ። በወንድሞቻችሁና በእህቶቻችሁ ላይ መጥፎ ጥርጣሬን ያለምንም ማስረጃ የሚደረጉ ጥርጣሬዎችን በወንድምና በእህቶቻችሁ ላይ አታድርጉ በፍጹም አስጠነቅቃችኋለሁ፣ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ፈኢነዞነ ይሄ የመጥፎ ጥርጣሬ እኮ ያለማስረጃ የሚደረግ ጥርጣሬ በወንድምና በእህቶቻችን ላይ አክዘቡል ሐዲት። ከወሬ እኮ ውሸት ነው አብዛኛው ምንድን ነው የሚሆነው ውሸት እኮ ነው የሚሆነው። ምንም በማይገናኝ እቺ ዛራ እኮ ማለት እኔ ስገምታት ምናምን ብሎ ቢጠራጠር ሰውየው ምን ይሆናል? ይሳሳታል። ለምን? ምንም ማስረጃ የሌለው ነገር ይዞ ነው በራሱ ተነስቶ የጠረጠረው። ያለ ማስረጃ የሚደረጉ ወንድምና እህቶቻችንን መጠራጠር፣ መሸከክ እንዲህ እንዲህ አይነት ነገሮች ምን ያደርጋሉ? በወንድምና በእህቶቻችን መካከል ትልቅ ክፍተትን ይፈጥራሉ። ነብዩ፣ እንዳሉት ደግሞ ሰለላሁ ዐለይሂ ወሰለም፣ የውሸት ወሬ እኮ ነው፣ መጨረሻው ውሸት ነው የሚሆነው። ምክንያቱም ያለማስረጃ የተነሳ ነገር በጠቅላላ ከውሸትነት ወደ ኋላ አይልምና ማለት ነው። ባረከላሁ ፊኩም። ወንድም እና እህቶቻችንን ብድግ ይያልን። አጉል ጥርጣሬ ከመጠርጠር እንጠንቀቅ፣ እንጠንቀቅ። ምክንያቱም ከበደልናቸው በኋላ በደሉን ማስተካከል ይከብዳልና። አራተኛ ሐዲስ

ከአባ ሁረይራ ተይዞ ረዲያላሁ አንሁ አላህ መልካም ስራቸውን ይውደድላቸውና፣ አነ ረሱለላህ አላህ የአላህ መልእክተኛ እኮ ሰለላሁ አለይሂ ወሰለም ያላህ ሰላትና ሰላም በርሳቸው ላይ ይሁን ቃል እንዲህ አሉ። አሁንም ታላቁ ሰው እኛም በሚጠቅመን ጉዳይ ሊመክሩን የሚጠቅመን ምንድን ነው? ምላሳችንን ለመልካም ነገር እንጂ ከመልካም ነገር ውጭ እንዳንጠቀማት። ከመልካም ነገር ውጭ ከተጠቀምናት ራሳችንንም ጎድተን ለሰዎች መጎዳት ሰበብ እንሆናለንና ማለት ነው። ጥሩ አነ ረሱለላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን ቃል እንዲህ አሉ። ኢነ ለዓብደ፣ አንድ ባሪያኮ፣ ኢነ ለዓብደ፣ አንድ ያላህ ባሪያኮ፣ ለየተከለሙ ይናገራል ለየተከለሙ ይናገራል ቢልከሊመቲ አንዲትን ንግግር እኮ ያወጣታል ከአፉ ማ የተበየኑ ፊሃ ማ የተበየኑ አያጣራትም። ደግሞ ፊሃ እቺ ንግግሬ ጥቅም አላት ወይስ ጉዳት አላት ሚለውን እኮ አያጣራም። ዝም ብሎ ግን ይጥላታል ከአፉ አውጥቶ የዚሉ ቢሃ በዚህጅ በተናገራት ንግግር የተነሳ እኮ የዚሉ ቢሃ ይወረወራል ፊናሪ እሳት ውስጥ አብዕደ ርቀትን ያለውን ያህል እኮ ይወረወራል። ምን ያህል ርቀት ያለውን ምማ በይን አልመሽሪቅ ወልመግሪብ። መሽሪቅ ማለት ፀሐይ መውጫ፣ መግሪብ ማለት ፀሐይ መግቢያ። ከምስራቅ እስከ ምዕራብ ከምስራቅ እስከ ምዕራብ ያለው ርቀት ያህል ይወረወራል በምን የተነሳ አፉን ከፍቶ ከኢስላም ጋር የሚጋጭ ንግግር አላህም ያስቆጣ ንግግር የሰው ልጆችን ልብ የሚሰብር ንግግር ይናገራል እሱ ግን ምንድነው ስትሉት ባክተውን ትንሽ ፈታ እንበላ ትንሽማ ላስከይፋችሁ ብሎ ከአፉ ይናገራል ማንኛውም ንግግር አላህ ሳይታሰብባት ዝመ ብለን መለፈልፋት በጠቅላላ ምን እንደሚያመጣብን ነቢዩ ሰለ ላሁ ዓለይህ ወሰለም ተናገሩ አንዲትን ንግግር ይናገራል ያያላህ ባሪያ ምሊያረግባት እሱ ቦታም አይሰጣትም ከአፉ ብቻ ይጥላታል ንግግሯ ግን አደገኛ ትሆንና አላህን ኢስላምን ነቢዩን ሸሪዓን ከዛስ የሙስሊሞችን ልብ ደግሞ እምታድማ ትሆንና ከዛ ምን ትሆናለች ሰውየውም ከምስራቅ እስከ ምዕራብ ያለው ርቀት ያህል ጀሀንም ውስጥ ታስወረውረዋለች። ወንድምና እህቶቼ እስቲ እንደው ምሳሌ ልስጣችሁ። ለምን ሁሉ ነገር በምሳሌ ነው የሚገባው። እዚህ ቲክቶክ ላይ መቼም ማንም ለማይክደው ብዙ ልጆች ምን ይባለው አሉ አረይ ነው በጣም በቃ በያ ከባድ ሰው ነው ስግጥ ፍምስ ነው ወይስ ፍምስ ፍምስ ነው ምናምን ይባላል፣ አይባልም። በቃ በነሱ ቤት የእርድና ጠግ የሆነ ሰዎች ከአይናቸው አልፎ ልባቸውን ሚያደማ ፖስት ተፖስቶ እነሱ ከስር ገብተው ከፖስቱ ጋር የማይገናኝ ንግግር ይናገራሉ። ምሳሌ ላንሳ። ቅርብ ቀን እግሯን የተቆረጠች ሙስሊም እህታችን አለች፣ የለችም?

ቅጭን እህት ግን አላህ አትርፏት፣ አቅሏን ሳይነካ እግሯ መቆረጥ ብቻ ነው የነበረበት። ሙስሊሞች እያንዳንዱን ጉዳዩን ሲከታተሉ ነበር፣ ገንዘብም ሲያወጡ ነበር። አላህ ትዕግሥቷንም ደግሞ ምን ያደርጋት? ትዕግሥቷንም ደግሞ ይቀበልና በጀነት ይተካት። እግሯን ከተቆረጠች በኋላ ቪዲዮ ለቀቀች። ይኸው የአላህን ውሳኔ ተቀብያለው እንዲሆኛለው ብላ በ ክረንች እየሄደች ባለችበት ከስር ወንዶች ገቡ። ሰው አዝኗል። ልብ በሉ። እሷም መቼም ልብሷን አይደለም ምን ያደረገችው ላጣ አድርጋ የጣለችው እግሯን ነው። እቺን ሴት ግን ማግባ ትፈልጋለሁ፣ ልትፈልግ ትችላለሁ ወቅቱ ነው የእውነት ከዛ፣ አንዱ ገባ እድክችኑ ቃል ተጠቅሞ ላገባ ትፈልጋለሁ አለ። ስሙ ማን ነው ስትሉ ወንድሞቼ፣ እንዶ በአላህ ይሆንባችሁ እኔ እንደው አርጅቼ ሊሆን ይችላል፣ እንደው የገጠሬ ገጠሬ ሆኜ ሊሆን ይችላል። ግን አልጠፋብኝም፣ የድሮ ሕይወት። ስሙ ምን ይላል? ቀማሽ ነኝ ይላል። ኢና ሊላሂ ወኢና ኢለይሂ ራጅዑን። መጀመሪያ ስምህን አታስተካክልም? አንተ ነህ አሁን እንደው አካውንትን ቀይርህም፣ ጻፍከው። ምን ጻፍከው? የሙስሊሞችን ልብ፣ የልጅቷን ልብ በመስበርህ ተውበት ካላደረግ አላህ ዘንድ ትጠይቃለህ። ልጅቷ ገና ቆስሎ አልደረቀም። አንተ ቀማሽነኝ የሚል ስም ይዘ እቺ ልጅ ማግባት ፈልጋለ እነ ቀምሰ ልተዋት ነው። አውዙ ቢላሂ ሚን ሸይጣን ወርጂም። ወንድምና እህቶቼ፣ ወንድ ምን እቺ ምላስ የተባለችው ጉዳይ ምን አልኳችሁ? በላይኛውና በታችኛው ጥርስ እኮ ተዘግቶባታል። እንደ ፌሮ እንደ ካቴና ማለት ነው ከእሱ ከጥርስ አልፎ ደግሞ የላይና የታች ከንፈር አለባት። እሱን ሁሉ ተተኩሳ ሀታች ጣት የምትባለው አንድ ጣት አይደለም ብቻዋን የምትጽፈው ረዳት ጣጣቶች አሏት። እንደው ሰው ከመጻፉ ከመናገሩ፣ ይሁን ነገር ከማድረጉ በፊት ቆም ብሎ እንደው ማሰብ የለበትም ወንድሞቼ? እንደው መቼ ነው አንድ ነገር የሚጠየቀው ራሱ አናቅም። ይህ እንግዲህ አንድ ምሳሌ ነው። በእርግጠኝነት እዚህ የምትሰሙ ወንድምና እህቶች ትደነግጣላችሁ። እኔ ሳይ ስለደነገጥኩኝ ነው። ወደ ዲን ደግሞ ሲዞር በጣም ከባድ ነው። ወደ ዲን ሲዞር ደግሞ ከምላሳችን አውጥተን ከሃይማኖቱ ጋር የሚገናኝ እኛን የሚያስጠፋ ገደል የሚከተን ነገር ስንናገር ደግሞ ይሁን ምዕራብ ርቀት ያለው ምን ይደረጋል ወንድሞቼ እህቶቼ፣ የሰው ልጅ ጃሃንም ውስጥ ይወረወራል። እስቲ ጸጥ ማለት እስቲ እንልመድ። ከተናገሩ መልካም እንጂ ይቅርብኝ እንበል። እስቲ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በአላህና በመጨረሻው ቀን ያመነ ሰው መልካም ይናገር ካልሆነ ዝም ይበላሉ። ላኢላሃ ኢለላህ። ሰው ገና ቁስሉ ሳይደርቅ አይዞ ሸህታችን፣ አላህ ይክፈልሽ፣ አላህ ከጎንሽ ይሁን መራመዱንም ጉልበቱንም የልብ ብርታቱንም አላህ ይስጥሽ ምናምን ብቻ ይባላል። ምን እውነት ከፈለጋችኋት ራሱ ሰው እንዲያቀላችሁ ነው። በክራንች የምትሄደዋል ልጅ እኮ ጠየቀ ምናምን ተብሎ ላይክ እንዲደረግላችሁ ነው ደረግላችሁ ነው። ይሄ በዘመኑ በተለከፋችሁበት በካንሰር በሽታ እሷ ተለክፋ የነበረው የአጥንት ወይ የደም ካንሰር ሊሆን ይችላል። በላይክ ካንሰር በሽታ የተለከፈ ትውልድ መቶብናል። ከፈለክ ከራሱ እኮ በፕራይቬት ነበር የሚወራው። ቀጥታ ሜሴጅ ጽፍላት አለ፣ እህታችን እንዲህ እንዲህ ነገር አስቤ ያለው ይባላል። ደሞ እሱም ወቅቱ አይደለም። አንድ ሚስት ባሏ ሲሞትባት ገና እንደው በሦስተኛው ቀን ገና በሁለተኛው ቀን አይዞሻ አለ ሆነ ምናምን ይባላል። አረ ሰው ሁኑ መጀመሪያ። ላ ሐውለ ወላ ቁወተ ላ ቢላህ

መሐረም ላ ሙተፈቁን አለይህ ይሄ ሐዲት በጣም ወሳኝ ሐዲት ነው። ከምን ጋር ተያይዞ ነው የመጣው? ከዝሙት ጋር ተያይዞ ነው የመጣው። ነቢዩ ሰለላሁ ዓለይሂ ወሰለም ምን አሉ? አላህ እኮ አንድ ባሪያው ፋሒሻ ጸያፍ ዝሙትን ሲሰራ ይቀናል አሉ። ምቅናት ማለት ምን ማለት ነው? ለምሳሌ? እውነተኛ ሰዎች እውነተኛ አማኞች በሚስቶቻቸው ላይ በሴት ልጆቻቸው ላይ ብሎም በሌሎች ሴቶች ልጆች ላይ ምንም ቆሻሻ ነገር እንዲፈጸምባቸው አይፈልጉም። ይሄ ትክክለኛው ቅናት ነው አላህ ዘንድ የተወደደው። ጌታ አላሁ ስብሐነሁ ወተዓላ ለእሱ ለሱ በሚገባ እሱም በሚመጠን መልኩ የሱ ባሪያዎች መጥፎ ነገር ላይ ሲወድቁ

በሱ ምናሉ ወይም እሱን አስመልክቶ እሱ ተጠየቀ። ሚስትህ ቤት ውስጥ ሚስትህን ሰው ሊያባልግ ገብቶ ብታገኘው ምን ታደርጋለህ ሲባል አንገቱን በሰይፍ ቀለዋለው አለ። ምን አይነት ቅናት ነው ይሄ፣ በጣም ጤነኛ ቅናት? ሚስቱን ማንም እንዲነካበት አለመፈለጉ ነብዩ ምናሉ ሰለላሁ ዐለይሂ ወሰለም ሰዓድ በጣም ቀናተኛ ነው አሉ። እኔ ከሰዓድ የበለጥኩኝ ቀናተኛ ነኝ አሉ። ጌታዬ አላህ ደግሞ ከእኔ የበለጠ ቀናተኛ ነው አሉ። ስለዚህ ሐዲሱ አሁን ይሄ በደንብ ያብራራልናል፣ በደንብም ግልጽ ያደርገዋል። እኛ ከራሳችን አልፎ በእነማልን ቀና ይገባናል። መንገድ ላይ ያሉ ንጹሕ አማኝ እህቶቻችን ደስ ደስ የማይል ነገር ሲሰሩ

በእርሳቸው ላይ ይሁንና፣ ቃል እንዲህ አሉ። መንቃመ የቆመ ሰው ምን በማድረግ የማታውን ክፍለ ጊዜ አላህን በመገዛት መቼ ረመዳን የረመዳንን ወር የማታውን ክፍለ ጊዜ አላህን በመገዛት ተራውሒን በመስገድ የቆመ ሰው ኢማንን አንደኛ በአላህም ነው ሁለተኛ፣ ከአላህ የታዘዘ ትዕዛዝ ነው ብሎ አምኖበት ወህቲሳበን ለቆምኩበት ደሞ ኮ ደሞ ዘ የሚከፍለኝ አላህ ነው ብሎ ተራዊሄን የሰገደ ሰው ጉፊራ ይማርለታልኮ ለሁ ለሱ ለዚህ ግለሰብ ማ ተቀደመ ያስቀደመው ምን ዘንቢን ከወንጀል በኩል ያስቀደማቸው ወንጀሎች እኮ ይታበሱለታል፣ ይማሩለታል። በጌታ አላሁ ሱብሓነሁ ወተዓላ መስፈርቱ ምንድን ነው? አንደኛ ኢማንን አምኖበት፣ ሁለተኛ ወሕቲሳበን ለቆምኩበት እኮ ተራዊሕ ለሰገድኩበት እኮ ደሞዜን የሚከፍለኝ አላህ ነው ብሎ ይሄን ያደረገ ሰው ማለት ነው። ስለዚህ አሁን ፊታችን ረመዳን እየመጣ ነው። አላሁ ስብሐነ ወተዓላ ያድርሰን። በረመዳን ምን ማድረግ ይጠበቃል? አንደኛ ትዕዛዙ ከአላህ የመጣ ነው ብሎ በረመዳን ማመን፣ ሁለተኛ አላሁ ስብሐነ ወተዓላ ሂሳቤን ሚከፍለኝ እኮ እሱ ጌታዬ ነው፣ ቀን ለጾምኩበት፣ ማታ ለሰገድኩበት ብሎ ይሄም በልብ ላይ መጣድ ከዛ በኋላ ባላህ ፍቃድ